በዛሬ ፕሮግራሜ የምነግራችሁ በሆድ መተኛት፣ በደረት መተኛት ሰውነት ላይ የሚያመጣውን ችግር ይሆናል። በርካታ ሰዎች በልምድ ምክንያት፣ በተለያዩ ምክንያቶች በደረታቸው፣ በሆዳቸው ተኝተው ሌሊቱን የሚያሳልፉ ሰዎች አሉ። ይሄ እንግዲህ በሆዳችሁ ለረጅም ጊዜ መተኛት፣ በደረት የመተኛት ልምድ ያላችሁ ሰዎች ከፍተኛ ጥንቃቄ ልታደርጉ ይገባል። ዛሬ ይህን እነግራችኋለሁ። በሆዳችን ረጅም ሰዓት መተኛት፣ በደረታችን መተኛት ምክንያት ምን ጉዳቶችን ያመጣል በሰውነታችን ላይ የሚለውን የምና ይሆናል ማለት ነው አብራችሁ ቆዩ ለቻናሌ አዲስ የሆናችሁ ዶክተር ዮናስ ነኝ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለው ይሄ መረጃም በርካቶች ጋር እንዲደርስና እንዲማሩበት ላይክ እና ሼር በማድረግ እንድታጋሯቸው በክብር እየጠየቁ በቀጥታ ወደ ሀሳባችን እንገባለን እንግዲህ የመጀመሪያው ነገር ምንድን ነው በደረታችን በምንተኛበት ጊዜ አንገታችን ይዞራል። እንደሚታወቀው አንድ ሰው በሆዱ ረጅም ሰዓት ሲተኛ አንገቱ ወይ ወደ ቀኝ ጎን ወይ ወደ ግራ ጎን ይዞራል። በዚህ ጊዜ በቂ ደም ወደ አእምሮ እንዳይሄድ ያደርጋል። እንደሚታወቀው ሰውነታችን ኦክስጅን በደም አማካኝነት ያዘዋውራል። በተለይ በተለይ ደግሞ ወደ አእምሮአችሁ በቂ ኦክስጅን እንዳይደርስ ያደርጋል። ይሄ ከፍተኛ የጤና እክል ያስከትላል። አንድ ሰው በደረቱ ረጅም ሰዓት በሚተኛበት ጊዜ አንገቱ ወደ አንድ አቅጣጫ ስለሚዞር ወደ አእምሮ በቂ የሆነ ደም አይደርስም። ወደ አእምሮ በቂ የሆነ ደም አይደርስም ማለት ደግሞ ኦክስጅን በደም አማካኝነት ነው ወደ ሰውነታችን ወደ አእምሮአችን የሚሰራጨው። በዚህ ጊዜ አእምሮአችን በቂ ደም በቂ ኦክስጅን እንዳያገኝ ያደርጋል። ይሄ የተለያዩ የጤና እክሎች ተያይዘው ይመጣል። ከዚህ ውጭ ደግሞ በጀርባችሁ በአንገታችሁ መሀል ላይ ያሉ አርተሪዎች በከፍተኛ ሁኔታ ይጎዳል። አንድ ሰው በሆዱ ተኝቶ አንገቱን ወደ አንድ አቅጣጫ በሚያዞርበት ጊዜ በጀርባና በአንገት መሀል የተለያዩ አርተሪዎች አሉ። እነዛ አርተሪዎች ላይ የተለያዩ ጉዳቶች እንዲያመጣ ያደርጋል። በተለይ በተለይ ይሄ ችግር ብዙ ጊዜ ሰውነታችሁ ላይ የኮሌስትሮል መጠናችሁ ከፍተኛ የሆነ ሰዎች ላይ አደጋው ጎልቶ ይታያል። ምክንያቱም ሰውነታችሁ ከፍተኛ የኮሌስትሮል መጠን ያለባችሁ ሰዎች የአተነፋፈስ ስርዓታችሁ የተዛባ እንዲሆን ያደርጋል። የደም ቧንቧችሁ ላይ አላስፈላጊ ሰዎች ስለሚኖሩ ያ ራሱ አንድ ለደም ዝውውር እንቅፋት ይሆናል። በዚህ ላይ ደግሞ በተጨማሪ ይሄን ተግባር የምትፈጽሙ ከሆነ በከፍተኛ ሁኔታ የደም ዝውውሩና ኦክስጅን ለበቂ በሰውነታችሁ ስር እንዳይዘዋወር በማድረግ ለተለያዩ የጤና እክሎች ይዳርጋል። ስለዚህ የመጀመሪያው ይሄን ልታውቅ ይገባል። ሌላው ደረታችሁ ይታመቃል። እንግዲህ አንድ ሰው ለረጅም ሰዓት በደረቱ በሚተኛበት ጊዜ ደረታችሁ በጣም የመታፈን የመታመቅ ሂደት ውስጥ ይገባል። ይሄ ደግሞ ጤናማ የአተነፋፈስ ስርዓት እንዳይኖራችሁ ያደርጋል። ይሄም ከምን ጋር ይያያዛል? ከሰውነታችሁ የኦክስጅን ዝውውር ጋር ይያያዛል። ሰውነት በበቂ ሁኔታ ኦክስጅን ማግኘት እንዳይችል ያደርጋል። በተለይ ይሄ እንደዚህ በሆዳችሁ የምተኙ ሰዎች አስተውላችሁ ከሆነ ጠዋት ላይ ከፍተኛ የድካም ስሜትን ይፈጥራል። እንደዚህ ለረጅም ጊዜ ሌሊቱ ሙሉ በሆዳችሁ በደረታችሁ ተኝታችሁ ጠዋት ላይ ስትነሱ አንደኛው ምልክት ምንድን ነው? ከፍተኛ የድካም ስሜት መሰማት። ይሄም ሰውነት በቂ ኦክስጅን ሳያገኝ በማደሩ የሚፈጠር እክል ነው። ደረታችሁ ስለሚታመቅ ስለሚታፈን፣ አተነፋፈስ ስርዓታችሁ ጤናማ አይሆንም። ኦክስጅን ለሰውነት በበቂ ሁኔታ አይደርስም። ይሄም ውሏችሁ በንጋታው ስትነሱ በጣም የድካም ስሜት ተኝቶ እንዳደረ ሰው ሳይሆን በጣም ስራ ላይ ቆማችሁ እንደዋ እንዳደራችሁ አይነት ስሜት እንዲሰማችሁ ሰውነታችሁ የመዛል የመድከም አይነት ስሜት እንዲሰማችሁ ያደርጋል። ይህን ማወቅ አለባችሁ። ሌላ ሆድ አካባቢ ችግርን ይፈጥራል። ይሄ እንግዲህ በሆዳችሁ ሌሊቱን ረጅም ሰዓት የምታሳልፉ ከሆነ ሰውነታችሁ በቂ ደም እንዳያገኝ ያደርጋል። ይሄ በተለይ ከሆድ አካባቢ ከምግብ መፈጨት ስርዓት ጋር ከጨጓራ በአጠቃላይ ከደም ዝውውር ጋር ተያይዘው ከሆዳችሁ ጋር እክል እንዲገጥማችሁ ያደርጋል። በአጠቃላይ በደረት መተኛት አንደኛውና ዋነኛው እዚህ ጋር ማወቅ ያለባችሁ ጉዳት ምንድን ነው? ከደም ዝውውር ጋር ነው የሚያያዘው። የደም ዝውውራችሁ ጤናማ እንዳይሆን ማድረግ ነው ስራው። ስለዚህ የደም ዝውውራችሁ ጤናማ ካልሆነ ደግሞ ደግሞ ከእያንዳንዱ የሰውነት ክፍላችሁ ጋር ይያያዛል። ሆዳችሁ፣ የምግብ መፈጨት ስርዓታችሁ ጤናማ እንዳይሆን ያደርጋል። ቅድምም ከላይ የዘረዘርኳቸው ልክ እንደዛው ማለት ነው። ሌላው ፊታችሁ ይጎዳል እንግዲህ አንድ ሰው በደረቱ በሚተኛበት ጊዜ በአንደኛው ፊቱ ነው የሚተኛው፣ ወይ ወደ ቀኝ ዞሮ ወይ ወደ ግራ ዞሮ በአንደኛው ፊቱ ይተኛል። ይሄ ዋነኛው ጉዳቱ ምንድን ነው? በቂ ደም ወደ ቆዳችሁ እንዳሄድ ያደርጋል። ቀደም እንዳልኳችሁ አንገታችሁን አዙራችሁ በደረታችሁ በምተኙበት ጊዜ በአንገትና በጀርባ መሀል ላይ ያሉ አርተሪዎች አሉ እንግዲህ ወደ ፊታችሁ ቆዳዎች በአጠቃላይ ከአንገት በላይ ወዳለው የሰውነት ክፍላችሁ ደምን የሚያስተላልፉ አርተሪዎች ጉዳቶች አሉ። እነዛ አርተሪዎች በሚጎዱበት ጊዜ አንደኛው ጉዳት ወደ ፊታችሁ ቆዳ በቂ የሆነ ደም እንዳይደርስ ማድረግ ነው። ወደ ፊታችሁ ቆዳ በቂ ደም የማይደርስ ደግሞ ከሆነ የፊት ድርቀት ያጋጠማችኋል የፊታችሁ ወዝ እየጠፋ ፊታችሁ በጣም ደረቅ ፊት እንዲሆን ያደርጋል። ከዛም ውጭ ደግሞ ፊታችሁ ያለ እድሜያችሁ እንዲሸበሸብ ያደርጋል። በአጠቃላይ የፊታችሁ ጤና ጤናማ እንዳይሆን ያደርጋል። ቆዳችሁ በጣም የገረጣ አለ እድሜው የተሸበሸበ፣ ምክንያቱም በቂ ደም የፊታችሁ ቆዳ እያገኘ ስላልሆነ ጤናማ ሕዋሳቶች እዛ አካባቢ እንዳይኖሩ ያደርጋል። ይሄ ተያይዞ የፊት ጉዳት ያመጣባቸዋል። ይሄን ልታውቁ ይገባል። ሌላኛው አንገት አካባቢ ቨዝሎቹን መጉዳት ነው። እንግዲህ አንገታችን አካባቢ ያሉ የተለያዩ ቨዝሎች አሉ። እነዚያ ቨዝሎች ላይ በደረተኝታችሁ አንድ አንገታችሁን አዙራችሁ ረጅም ሰዓት በምተኙ ሰዓት ላይ ከፍተኛ ጉዳት ይደርስባችኋል። ይሄ ነገር ደግሞ ጠዋት ላይ ስትነሱ የአንገት ህመም እንዲሰማችሁ ያደርጋል። እንግዲህ ይሄንን ነገር እምተኙ ሰዎች ቼክ ማድረግ ወይንም ደግሞ እምታውቁት ነገር ነው። አሁን በደረታችሁ ተኝታችሁ የምትነሱ ሰዎች ጠዋት ላይ ስትነሱ ከፍተኛ የአንገት ሕመም ይገጥማቸዋል። በአንደኛው ጎን ስተኙ የአንገታችሁ ቨዝሎች ላይ ከፍተኛ ጉዳት ስለሚደርስ ጠዋት ላይ ጤና መሆናችሁ እንዳትነሱ ያደርጋል። እንዲሁም ደግሞ ሌላው የጀርባ አጥንት ላይ ከፍተኛ ጉዳት ያደርጋል ያደርሳል በነገራችን ላይ በሆድ ተኝቶ ማደር ልክ ቆሞ እንደ ማደር ነው የሚወሰደው። ምክንያቱም የጀርባችሁ አጥንቶች ምንም አይነት እረፍት አያገኙም። ይሄ በጀርባ ስትተኙ የሚያገኙት ሰላምና እረፍት በሆዳችሁ ስትተኙ አይገኝም። በጣም በከፍተኛ ሁኔታ የጀርባ አጥንታችሁ ላይ ጉዳት ያመጣል። ይሄ ደግሞ ከፍተኛ ተጽዕኖ ይፈጥርባቸዋል የጉ- የጀርባ ህመም እንዲያመጣባችሁ ተያይዞ ደግሞ አጠቃላይ አካላችሁ ላይ የሚያመጣው የራሱ የሆነ ተጽዕኖ አለ። በመጨረሻ ምነግራችሁ ከልብ ጋር ለተያያዙ ችግሮችም ልትጋለጡ ትችላላችሁ። በተለይ በተለይ ደግሞ ለልብ ድካም ልትጋለጡ ትችላላችሁ። ምክንያቱም ልባችሁ ስለሚታፈን ደምን በበቂ ሁኔታ በተፈላጊው መንገድ እንዳያሰራጭ ያደርጋል። ለበጣም ልባችሁ እንዲጨነቅ፣ እንዲታፈን ያደርጋል። ይሄ ለልብ ድካም በቀላሉ እንድትጋለጡ የማድረግ ሂደት አለው። እንግዲህ እነዚህ ሁሉ ጉዳቶች የሚመጡት በሆድ ረጅም ሰዓት መተኛት ነው። ይሄን ጉዳት የሚያመጣው ታዲያ እንዴት ብንተኛ ነው ጤናማ የሚሆነው የሚለውን ስንመለከት ጤናማ እንቅልፍ መተኛት ከፈለጋችሁ አንደኛ በጀርባችሁ መተኛት ነው። በጀርባ መተኛት እጅግ በጣም ጤናማ እንደሆነ ማወቅ አለባችሁ እዚህ ጋር ደግሞ ሌላ ምነግራችሁ በጀርባችሁ ስትተኙ አንዳንድ ሰዎች ማንኮራፋት የሚያስቸግራችሁ ሰዎች አላችሁ ይሄ የሚፈጠረው እንግዲህ ምላስና ጉሮሮ ምላሳችሁ ጉሮሯችሁ ላይ ስለሚጣበቅ ስለሚለጠፍ የማንኮራፋት ባህሪን አንዳንድ ሰዎች ላይ ሊያሳይ ይችላል። እንደዚህ አይነት ችግር ደግሞ የሚገጥማችሁ በጎናችሁ መተኛ ትችላላችሁ። እንግዲህ ሙሉ ሌሊቱንም በጀርባችሁ ተኙ አይባልም። በጀርባ ትተኛላችሁ፣ ሲያሰኛችሁ ደግሞ በጎናችሁ መተኛ ትችላላችሁ። ነገር ግን በፍጹም በሆዳችሁ ባትተኙ መልካም ነው።